አሰላሙ ዓለይኩም ወራሕመቱላሂ ወበረካቱሁ ያንኑ ተግባር እየደጋገምሽ የተለየ ውጤት አትጠብቂ ባለፈው ዓመት ውጤታቸው ያልወደድኳቸውና የተጸጸትኩባቸውን ሁኔታዎች ካሉ በአዲስ ሁኔታ ለመለወጥ እንደምትፈልጊ እርግጠኛ ነኝ ሁኔታው እንዲለወጥ ደግሞ አደራረግሽን መለወጥ የግድ ነው። አደራረግን መለወጥ ማለት ከመጸጸተሽ በፊት የነበረን ተግባርና እንከተለው የነበረው መንገድ ለማቆም መወሰን ማለት ነው። ያንኑ ተግባር እያደረግን የተለየ ውጤት ማግኘት የማይቻል ነው። ያንኑ ሀሳብ እያሰብን የተለየ ፍሬ ማፍራት የማይሆን ነገር ነው። አደራረግን መለወጥ ማረፍ ፍንና እና መሰል ብሎ ህይወትን ማየት የሚጠየቅ ጉዳይ ነው። አደራረግን መለወጥ አላስፈላጊ ውጤትና የጸጸት ስሜትን ያመጣብሽን ሁኔታ ለመቀየር ከፈለሽ እነዚህ ሶስት ነጥቦችን መጠቀም ያስፈልጋል። አንደኛ፣ አስተሳሰብሽን ለውጪ። አንድ ነገር የሚፈጠረው ሁለት ጊዜ ነው። አንደኛ ውስጣጅን በከሚመነጨው ሀሳብ ና፣ ሁለተኛ ከውጭ የሚመጣ ሀሳብ ነው። የተዛባ ህይወት መነሻም የተዛባ አስተሳሰብ ነው። ስለዚህ በህይወትህ ያየሻቸው ጤና ቢስ ነገሮች በሙሉ በመጀመሪያ የተፈጠሩበት ሀሳብ ውስጥ ስለሆነ ለዚህ ሁኔታ የሚዳርጉሽ አስተሳሰብ ለማግኘት ለዚህ ስህተት የሚያነሳሳሽን የምታስተናግጂው ሀሳብ ምንድን ነው ብለሽ ራስሽን መጠየቅ መልሱ አንቺ ወጋ ነው የሚለውን ጥያቄ ለመመለስ የግድ ነው። ስለዚህ አስተሳሰባችን ከለወጥ አንድ እርምጃ እንራመዳለን። አጉል ወዳጅነትንም ለውጪ። እንዲህ ይባላል፣ ሰዎች አብዛኛው አንቺ ጋር የሚኖሩ ሰዎች ጋር ባህሪሽ ይላመዳል። ስለዚህም በክፉ ሆነ በመልካም ጎን በሰዎች ላይ ተጽዕኖ ከማምጣትና በሰው የተጽዕኖ ስር ከመውደቅ ህይወት ሂደት አታመጥም ወይ መውደቅ ወይ ለሰዎችን ደግሞ እንቅፋት መሆኑ። ባለፈው ሁኔታዎች እንደተሰጠች ላደረገች ተግባር እና ሁኔታ አንዱ ተጠያቂ ምናልባት ይህ ሰዎች ተጽዕኖ ሊሆን ይችላል። ያንን ለማግኘት ለዚህ ስህተት የሚያነሳሳሽን ከምታስተናግጅ ሰው ማን ነው የምለው ጥያቄ ለመመለስ የግድ ነው። ከዚህም ምን አይነት ምርጫ መውሰድ እንዳለብሽ አጥብቀሽ አስቢበት። ስለዚህ አንቺ ዙሪያ ያሉ ሰዎች ለህይወትሽ እንቅፋት ነው ወይስ ለህይወትሽ ስኬት ላይ ያግዞሻል? ሶስተኛ የምትሄጂባቸው ቦታዎች ወይም ስፍራዎች ለውተሽ አዋቂ ሰው የሚመስለው አካባቢ ነው እና የምትለው የምትውይበት አካባቢ በተግባርሽ እና በውሳኔሽ ላይ ትልቅ ጫና አለው። ባለፈው ሁኔታ የዘበሸባ ስህተቶች መጠቀሚያ የሚሆኑ ስፍራ መገኘት ነው። ለዚህ ስህተት የሚያነሳሳ ወይም የሚታሰነግበት ቦታ የት ነው? ለዚህም አንድ ሰው የሆነ አላማ አለ። ያንን አላማ ለማሳከት ሀሳቡን እሱ ዙሪያ ያሉ ሰዎችና ለስኬቱ ቦታም ወሳን ነው። ያንን ስኬት እንዳይደርስም ቦታዎቹ የሚያግዱ ሁን ሶስት እነዚህ ሶስት ነጥቦች ናቸው። ስለዚህ ስፍራዎች መለየት ትክክለኛና ቁርጠኛ ውሳኔ በማስተላለፍ መወሰን የአንቺ ኃላፊትና ስለዚህ ያንኑ ተግባር እየደጋገምን የተለየ ውጤት አንጠብቅ። ራሳቸውን ለመለወጥ አስተሳሰባቸውን ያለን አካባቢያችን እና እንደዙ ደግሞ ዙሪያችን ያሉ ሰዎች ለይተ ማወቅ አለብን። ስለዚህ ሐሳባችን እና ቦታ ሰዎች ለህይወታችን መሰረት ሊሆኑ ይችላሉ። ለህይወታችን ደግሞ እንደ ንራመድ ተጽዕኖ ሊያሳደሩ ይችላሉ። ስለዚህ ሁሉም አስተንተነን አስተውለን እንጠቀምበት። ወሰላሙ አለይኩም ወራህመቱላህ